የቀድሞው የዌስት ሃም ዩናይትድ አሰልጣኝ የ2022 ዓለም ዋንጫ አዘጋጇን ሀገር አሰልጣኝነት ተረክቧል ስፔናዊው ለእንግሊዙ ክለብ 22 ጨዋታዎችን ብቻ ነበር የመራው ሰባት አሸንፎ ከክለቡ ጋር መለያየቱን እናስታውሳለን ከለንደኑ ክለብ ከተለያየ በኋላ ከአራት ወራት ቆይታ በኋላ ነው አዲስ ኃላፊነት የተረከበው የ58 5 ዓመቱ ሰው የቃጣር ብሔራዊ ቡድን ነው የተረከበው እስከ 2027 የሚያቆየውን ኮንትራት ተፈራርመዋል የ2026 ዓለም ዋንጫን የማሰልጠን ታሳቢነት ያደረገ ነው። ምንም እንኳን ለዓለም ዋንጫው በቅድመ ማጣሪያ ቀጥታ ማለፍ ባይችሉም ሌሎች ዙሮችን የመጫወትና ወደ ዓለም ዋንጫ የማለፍ እድል አለው ብሔራዊ ቡድኑ። ዩለን ሎፔቴጊ ከዚህ በፊት የስፔን ብሔራዊ ቡድንን የማሰልጠን ልምድ እንዳለው እናስታውሳለን። ከ2016 ጀምሮ የብሔራዊ ቡድኑ አሰልጣኝ ነበረ። ነገር ግን በ2018 የሩሲያ ዓለም ዋንጫ እንደምታስታውሰው ብሔራዊ ቡድኖች ሩሲያ በከተሙበት ጊዜ ውድድሩ ሊጀመር ሁለት ሁለት ቀናት ሲቀሩት ከብሔራዊ ቡድን አሰልጣኝነቱ እንደተነሳ እናስታውሳለን። ምክንያቱ ደግሞ ከሪያል ማድሪድ ጋር ስምምነት አድርጓል የሚባል ወሬ ይፋ መደረጉን ተከትሎ የስፔን ብሔራዊ ቡድን ይሄ ለሀገሪቱ ያለውን ንቀት ያሳያል በሚል ለዋንጫው ተገማች እንኳ ቢሆኑም አሰልጣኙን ማሰናበታቸው እናስታውሳለን። በማድሪድም ቆይታው የሰመር አልነበረም። በአራት ወር ተኩል የአጭር ጊዜ ቆይታ ነበር ያደረገው። በሲቪያ በነበረው ጊዜ ደግሞ ዩሮፓ ሊግን ማሸነፍ ችሏል። ጁለን ሎፔቴጊ በ2022 ወልቭስን አሰልጥኗል። የመጨረሻ ስራው ደግሞ በውድድር ዓመቱ መጀመሪያ ዌስትሃም ዩናይትድን መረከብ ነበረ። በስድስት ወራት ቆይተው ስድስት የሊግ ጨዋታዎችን ብቻ አሸንፎ ከለንደኑ ክለብ ጋር ተለያይቶ ነበረ። ዌስትሃም የቀድሞው የብራይተንና ቼልሲ አሰልጣኝ ግርሃም ፖተርን በዩሊያን ሎፔቴጊ የተካው በዚህ ምክንያት እንደነበር እናስታውሳለን። ቃጣር ለ2022 ዓለም ዋንጫ ያስገነባቻቸው የእግር ኳስ መሰረተ ልማቶች ለዘርፎ የሰጠችውን ትኩረት የሚያሳይ ነው። አሁን ይህንን ስፔናዊ አሰልጣኝ በዋና አሰልጣኝነት መቅጠሯ ታውቋል። ቀደም ብለን ወደናነሳ ናቸው። የዩሮፓ ሊግ ጨዋታዎች ስናልፍ በዩሮፓ ሊግ የግማሽ ፍጻሜ ሁለቱም ጨዋታዎች ዛሬ ይካሄዳሉ። ሁለት የእንግሊዝ አንድ ስፔንና አንድ የኖርዌይ ክለብ እዚህ ደረጃ ላይ ደርሰዋል። የዘንድሮው የፍጻሜ ጨዋታ የሚደረገው ደግሞ ከዛሬ ተጋጣሚዎች በአንዱ ስቴዲየም ነው። ይሄ ለፍጻሜ የተመረጠ ሜዳ ሳንማሜስ ነው። ዛሬ የፍጻሜውን ጉዞ የሚወስነውን ጨዋታ ያደርጋል። አትሌቲክ ቢልባኦ ከማንቸስተር ዩናይትድ ጋር ነው ጨዋታቸውን የሚያደርጉት። ቢልባኦ በሜዳው ከማይደፈሩ ቡድኖች መካከል አንደኛው ነው። ዘንድሮ በውድድር ዓመቱ በሜዳው ያሸነፉት ሶስት ክለቦች ብቻ ናቸው። ባርሴሎና፣ አትሌቲኮ ማድሪድና ኦሳሶና ብቻ ናቸው። ዩናይትድ ሊገጥመው የሚችለውን ፈተና በደንብ የሚያሳይ ይመስለኛል። ምንም እንኳን ማንቸስተር ዩናይትድ በአውሮፓ ውድድሮች አልተሸነፈ ብቸኛ ቡድን ቢሆንም በ አመቱ አጠቃላይ በችግር ውስጥ እያሳለፈ የሚገኝ ቡድን ነው። የባስኩ ክለብ በግል ብቃትና በቡድን ስራ የሚወደስ ስብስብ ያለው ክለብ ነው። የቡድኑ ከፍተኛ ግብ አስቆጣሪ አይሃን ኦይሃን ሳንሴት በጉዳት ከጨዋታው ውጪ ነው። የቡድኑ ሌላኛው ቁልፍ ተጫዋች ደግሞ ኒኮ ዊሊያምስ እንደሆነ ይታወቃል። ባለፉት ሁለቱም የጥሎ ማለፍ ጨዋታዎች ላይ ግብ ማስቆጠር ችሏል። ኒኮ እንግሊዛውያን ደግሞ በ2024ቱ የአውሮፓ ዋንጫ ፍጻሜ የስፔን ከእንግሊዝ ባደረጉት ጨዋታ የመክፈቻዋን ግብ ሲያስቆጠር ያስታውሱታል። ታላቅ ወንድሙ ኢናኪ ዊሊያምስም እዚህ ቡድን ነው የሚጫወተው። በአንድ ለአንድ ግንኙነት በጣም አደገኛ የሚባል ተጫዋች ነው። ኳስ ድሪብል እያደረገ ሲሄድ በጣም አስፈሪ ነው። ተጫዋቾቹን የመቀነስ ብቃቱም እንደዚሁ ልዩ ነው። ስለዚህ ጥሩ ግብ አስቆጣሪ፣ ሌላ አማራጭ አላቸው። ቢልባኦ በመከላከሉም ቢሆን በላሊጋው ምርጥ ተከላካይ ካላቸው ቡድኖች መካከል አንደኛው ነው። በሊጉ 26 ግቦች ብቻ ነው የተቆጠሩበት። ተጋጣሚው ማንቸስተር ዩናይትድ ደግሞ በተቃራኒው ደካማ ተከላካይ ያለው እንደሆነ ይታወቃል። በፕሪሚየር ሊጉ የገባባቸው የቢልባኦን እጥፍ ይቃረባል፤ 47 ግቦች ተቆጥሮባቸዋል። ተከላካዩ ብቻ ሳይሆን ችግሩ የግብ ጠባቂው አንድሬ ኦናና ደካማ እንቅስቃሴ በውድድር ዓመቱ እንዳጋለጣቸው ይታወቃል። በሩብ ፍጻሜ ፈረንሳይ ላይ ከሊዮን ጨዋታ ሲያደርጉና ሁለት ለሁለት ሲለያዩ የአንድሬ ኦናና ስተት ጉልህ ሚና እንደነበረው እናስታውሳለን። የቢልባኦ ሁለቱ ግብ ጠባቂዎች ኡናይ ሲሞን እና ዩለን ኦጊረዛባላ ጥሩ የውድድር ዓመት እያሳለፉ ይገኛሉ። በ30 የሊግ ጨዋታዎች ሁለቱም በድምሩ 12 ጨዋታዎች ላይ ግብ ሳይቆጠርባቸው የወጡ ግብ ጠባቂዎች ናቸው። ቢልባኦ በ2016 ዩሮፓ ሊግ 16ቱ ጥሎ ማለፍ ላይ 2012 2016 ጥሎ ማለፉ ላይ ዩናይትድን ጥሎ ታልፏል። አምበሉ ኦስካር ዴ ማርኮስ ያኔ ግብ አስቆጥሮባቸዋል። ኦልትራፎርድ ላይ 3 ለሁለት አሸንፈው በሜዳቸው ደግሞ ሁለት ለአንድ በድምሩ አምስት ለሶስት አሸንፈው ነበር ጥሏቸው ያለፉት። ያኔ አሰልጣኙ ማርሴሎ ቤልሳ ነበሩ። ዩናይትድ በግማሽ ፍጻሜው ኦልትራፎርድ ላይ ተአምር አሳይቶ ነው ወደዚህ ግማሽ ፍፃሜ የድረሰው። ሩብ ፍፃሜ ላይ ከሊዮን ጋር የነበራቸው ጨዋታ የሚዘነጋ አልነበረም። ሁለት ለዜሮ መርቶ አራት ለሁለት ነው በጭማሪ ደቂ አምስ አምስት ለአራት ያሸነፈበትን ጨዋታ ሁሌም የምንዘነገው አይደለም። ቢልባኦ ሬንጀርስን አሸንፎ ነው የመጣው እና ዋንጫውን የማሸነፍ ቅድመ ግምት የተሰጠው ቡድን ነው። ማንቸስተር ዩናይትድ በስፔን ክለቦች ሁሌም ይፈተናል በአውሮፓ ውድድሮች የጥሎ ማለፍ ጨዋታዎች ስድስት ጊዜ የተሰናበተው በስፔን ክለቦች ነው እና ማንቸስተር ዩናይትድ የስፔን ክለቦችን የማሸነፍ ምጣኔው ከሌሎች ሀገራት ክለቦች አንጻር ሲታይ በጣም ደካማ የሚባል ነው፣ 31 በመቶ ብቻ ነው። ስለዚህ የዛሬው ጨዋታ እጅጉን የሚፈተንበት ይሆናል። በዩናይትድ በኩል ሁለቱ ጉዳት ላይ የነበሩት ተጫዋቾች ማቲያስ ደ ሊክት ተከላካዩና አማድ ያሎ ወደ ስፔን ተጉዘዋል። በተለይ የአማድ መመለስ ለሩበን ሞሪም ትልቅ ዜና ይዞ የመጣ ነው። የሚሆነው ግን ደግሞ አመቱን ያርቀዋል ከተባለ ጉዳት ስለተመለሰ ቋሚ አሰላለፍ ውስጥ ላይ ገባ ይችላል፣ ተቀይሮ ሊገባ የሚችልበት እድል ሰፊ ነው። ለመልሱ ጨዋታ ግን ብቁ የሚሆንበት እድል አለ። ለማንቸስተር ዩናይትዶች ይኛው መልካም ዜና ነው። ሌላኛው የቶትንሃም እና የቦዶ ጨዋታ ለንደን ላይ ይጠበቃል። እንደ ዩናይትድ ሁሉ በሊጉ በጣም ደካማ የውድድር አመት ያሳለፈ

የመልሱ ጨዋታ ከመሄዳቸው በፊት እዚሁ ለመጨረስ መጫወት ይኖርባቸዋል። ቦዶ በአውሮፓ ውድድሮች ግማሽ ፍጻሜ የደረሰ የመጀመሪያው የኖርዌይ ክለብ ነው። በመንገዱ ላይም ያልተገመቱ ድሎችን ማስመዝገብ ችሏል። የቦዶ ከተማ 55ሺህ ነዋሪዎች ብቻ ያላት በአሳ ምርት የምትታወቅ ከተማ ነች። ሙሉ የከተማው ነዋሪ ወደ ለንደን መጥቶ የቶትናም ስቴዲየም ቢገባ እንኳን ስቴዲየሙን መምላት የሚችል የከተማ ህዝብ ቁጥር አይደለም ያላት ምክንያቱም የቶትናሙ ስቴዲየም ስልሳ ሁለት ሺህ ተመልካቾችን ማያዝ ስለሚችልም እና ህዝቡ በቀላሉ የሚተዋወቅበት ለክለቡ ጥሩ ቅርበት ያላቸው ናቸው። ተጫዋቾቹና ነዋሪው እንደ ቤተሰብ እንደ ጓደኛ ይተያያሉ ይባላል። አንደኛው የጥንካሬውም ምክንያት እንደዚህ እንደሆነ አሰልጣኙም ይናገራሉ። ይሄ ቡድን ከአራት ዓመታት በፊት በኮንፈረንስ ሊግ የጆዜ ሞሪኒዮ ሮማን ስድስት ለአንድ አሸንፎታል። ጆዜ በአሰልጣኝነት ዘመናቸው ብዙ ግብ የተቆጠረባቸው በዚህ ቡድን ነው። ማድሪድ ቤት እያሉ እንኳን በኤል ክላሲኮ በባርሴሎና ሲሸነፉ አምስት ለዜሮ 0 ነበር። እና ቦዶ በዚህ ዓመት ፖርቶን፣ ትዌንቴን፣ ኦሎምፒያኮስ እና ላትሲዮን ደግሞ ሩብ ፍጻሜ ላይ አሸንፈው የመጣ ቡድን ነው። ቶትንሃም ፍርሃት ገብቶታል ይባላል። የፖስቴኮግሉ ብቸኛ ተስፋ ይሄ ዋንጫ ነው። ፖስቴኮግሉ ከዚህ ቡድን ጋር ሲገናኙ ለመጀመሪያ ጊዜ አይደለም በ 2021/2022 ሴልቲክ እያሉ በኮንፈረንስ ሊግ በሜዳቸው 3 ለ1 እና ከሜዳቸው ውጭ ደግሞ 2 ለ0 በድምሩ 5 ለ1 አሸንፏቸዋል። ቦዶ የዛሬው ጨዋታ ግን የተለየ ነው ይላሉ ቦዶዎች። በጠንካራ መከላከል እንገባለን። በሮቴሽን ቶትንሃም ስለሚጫወት ጥሩ አቅም ያላቸው ተጫዋቾች አሉ። በሳጥን ውስጥ እድል መፍጠር የሚችሉ ናቸው። ቶትንሃም ከሴልቲኩ ቡድን ብዙ የተሻለ ነው። ስለዚህ ተጫዋቾቼ ይሄንንም ያውቃሉ ብለዋል አሰልጣኙ። በራሳችን የጨዋታ መንገድ በደርሶ መለስ ጥሩ ተጫውተን ወደ ፍጻሜ ለመግባት ጥረት እናደርጋለን ብለው አስተያየታቸውን ሰጥተዋል። ስለዚህ ልክ እንደ አውሮፓ ቻምፒየንስ ሊጉ ሁሉ በዩሮፓ ሊግ ግማሽ ፍጻሜም ተመሳሳይ የሆኑ የጨዋታ እንቅስቃሴዎች ይጠበቃሉ። ወደ ሌላ ዜና ሳልፍ የሚያዚያ ወር የእንግሊዝ ፕሪሚየር ሊግ እጩ ኮከቦች ታውቀዋል። ሰባት ተጫዋቾች ናቸው በእጩነት የቀረቡት። አይት ኑሪ የወልቭሱ ተከላካይ በጣም አስደናቂ የመከላከልና የማጥቃት አቅም ያለው ተጫዋች እንደሆነ ይታወቃል። በትላልቅ ክለቦችም ይፈልጋል። ይሄ አልጀራዊ በወሩ አምስቱንም ጨዋታዎች ቡድኑ ሲያሸንፍ በአምስቱም ተሰልፏል። በፕሪሚየር ሊጉ ዌስትሃምን፣ ማንቸስተር ዩናይትድን፣ ሌስተርን ሲያሸንፉ ግብ ሳይቆጠርባቸው ነው የወጡት። ስፐርስን ሲያሸንፉ ደግሞ አግብቶም ለግብ የሚሆን ኳስ ማቀበል ችሏል። ሌስተር ሲቲ ላይም ማቀበል ችሏል። ወልቭስ በተከታታይ ስድስት ጨዋታዎችን አሸንፎ አስደናቂ የውድድር ዓመት እንዲያሳልፍ ምክንያት ከሆኑት መካከል ነው። ስለዚህ በእጩነት ቀርቧል። ሃርቬይ ባርነስ የኒውካስትል ዩናይትዱ አማካኝ በወሩ በስድስት ግቦች ቀጥተኛ ተሳትፎ አድርጓል። አራት አግብቶ ሁለት ማቀበል ችሏል። እሱም እንደዚሁ በእጩነት የቀረበ ተጫዋች ነው። የሊቨርፑል አማካኝ ማክ አሊስተር በአምስት ጨዋታዎች አራት ሊቨርፑል ሲያሸንፍ፣ በአንድ ደግሞ ተሸንፈዋል። አሊስተር ሁለት አግብቶ አንድ ደግሞ ለግብ የሚሆን ኳስ ማመቻቸት የቻለ ተጫዋች ነው። ሌላኛው ደግሞ የኒውካስትል ዩናይትዱ ተጫዋች ጃኮብ መርፊ ነው። ሌላኛው ተጫዋች ነው። ስድስት ጨዋታዎች ላይ አምስት ሲያሸንፉ፣ አንድ ሲሸነፉ በስድስት ግብ ተሳትፎ አድርጓል። ሶስት አግብቶ ሶስት ለግብ የሚሆን ኳስ ማቀበል የቻለ ተጫዋች ነው። ምናልባትም የወሩ የኮከብነት ምርጫ ወደዚህ ተጫዋች ሊያደላ ይችላል። ሌላኛው እጩ ደግሞ ሞርጋን ሮጀርስ ነው የቪላው የአጥቂ አማካይ ተጫዋች ነው። ይሄ ተጫዋች አንድ ግብ አስቆጥሮ አራት ደግሞ ለግብ የሚሆኑ ኳሶችን ማመቻቸት የቻለ ከኳስ ውጭ ባለው እንቅስቃሴም በጣም አደገኛ የሚባል ተጫዋች ነው። ሌላኛው ደግሞ የፉልሃሙ ተከላካይ ሪያን ሲሰኞን ነው። ይሄ ተጫዋች ሁለት ግብ አስቆጥሮ ሁለት ደግሞ ለግብ የሚሆኑ ኳሶችን ማመቻቸት የቻለ ፈጣን የማጥቃት እንቅስቃሴ የሚያደርግ ተጫዋች ነው። የመጨረሻው ስትራን ላርሰን ነው የወልቭሷ አጥቂ። ይሄ ተጫዋች በአምስቱ ሞልቭስ ሲያሸንፍ አራት ግቦችን ማስቆጠር የቻለ ኖርዋዊ እንደሆነ ይታወቃል። ስለዚህ በዕጩነት እነዚህ ቀርበዋል። በወሩ በኮከብ አሰልጣኝነት የቀረቡት ደግሞ ኡናይ ምሬ፣ ፔፕ ጓርዲዮላ፣ ኤዲ ሃው፣ ቪቶር ፔሬራና አርነ ስሎት ናቸው በዕጩነት የቀረቡት። በወሩ ምርጥ ግብ እጩዎች ዝርዝር ደግሞ የስምንት ተጫዋቾች ግቦች በዕጩነት መቅረብ ችለዋል። በመጨረሻም የሪያል ማድሪድ ኮከብ ሮድሪጎ በክረምቱ ከሪያል ማድሪድ ጋር ሊለያይ እንደሚችል ተነግሯል። በ2019 ነበር ከሳንቶስ ለማሪድ የፈረመው። በቆይታው ለማሪድ 267 ጨዋታዎችን አድርጎ 68 አስቆጥሮ አምሳ ለግብ የሚሆኑ ኳሶችን ማመቻቸት ችሏል። የ24 ዓመቱ ብራዚላዊ በዚህ ዓመት 13 ግብና 10 ለግብ የሚሆን ኳስ ማመቻቸት ችሏል አሁን ግን በብዙም ውጤታማ የሚባል እንቅስቃሴ እያደረገ አይደለም። ክለቡም ትኩረቱ ቪኒ፣ ምባፔ እና ቤሊንግሃም ላይ ነው። አንቸሎቲም በውድድር ዓመቱ መጨረሻ ይለቃሉ። ስለዚህ በሚቀጥለው የውድድር ዓመት ደግሞ ዣቪ አሎንሶ ይመጣል እየተባለ ነው። አሎንሶ ከመጣ ደግሞ አሰላለፉን ወደ አራት ሶስት አንድ ሁለት ይቀይረዋል። የመጨረሻ አጥቂ የሚሆኑት ቪኒ እና ምባፔ ሊሆኑ ስለሚችሉ ሮድሪጎ በቂ የመሰለ ፍድል ላይ ያገኝ ስለሚችል ይለቃል ተብሏል። አርሴናልና ቼልሲ ደግሞ ፈላጊዎቹ ሆነው ብቅ ብለዋል ተብሏል።